ሰላም እንዲናቸው ክቡራትና ክቡራን፣ 250 ካሬ G+3 የሆነ G+2 ሀፍቴ የራስ የሆነ ኤል ላይ የሚገኝ በአያት አካባቢ አዲስ ቤት ይዤላችሁ መጥቻለሁ። ዋጋው 42 ሚሊዮን ብር። ውስጡን በፍጥነት አስጎበኛችኋለሁ። ግቢው በትንሹ ሶስት መኪና ይቆማል። ለገባን ኮሪደር እናገኛለን። በስተግራ በኩል ይህን የመሰለ ሳሎን እናገኛለን። ትልቅ ፒንክ ከዛ በተጨማሪ ወደ ጓሮ ስንሄድ ዋና ኪችን አለው። ከዛ በተጨማሪ የሰረታዊ መኝታ ክፍል አለ። ግራውንድ ፍሎር ላይ እኝን ይመስላሉ ያሉት ክፍሎች። ግራውንድ ፍሎር ላይ ሌላ ያላየ ነው፣ ባዝሩም አለ ኮመን ባዝሩም። አንደኛ ፎቅ ላይ መኝታ ክፍሎችን ነው የምናየው። ይህ የምታዩት መጀመሪያ ማስተር የድሮሙ ነው። ይሄ የመልበሻ ክፍል ነው፣ ውስጥ ደግሞ ባዝሩም አለው። ይሄ የልጆች መኝታ ክፍል ነው። እዚህ ጋርም ሌላ ልጆች መኝታ ክፍል አለ። ኮመን የሆነ ባዙሩም አለ ለሁለቱ። ሁለተኛ ፎቅ ላይም ተጨማሪ ክፍል አለ። ይሄ መጀመሪያ ገብተን የምናየው ይሄ የፋሚሊ ሮም ነው። በዚህ በኩል ሌላ መኝታ ክፍል አለ። በፋሚሊ ሮም ስንገባ እዚህ ጋርም ሌላ መኝታ ክፍል አለ። ሁለተኛ ፎቅ ላይ ነው የምንገኘው። ለሰፊ ቤተሰብ የሚሆን ነው። ብዙ መኝታ ክፍሎች አሉት። ይህን ይመስላል። 250 ካሬ G+3 በአያት ዋጋው 42 ሚሊዮን ብር ነው። ድረድራለሁ ሶስተኛ ፎቅ ማለሁ ያላሳዩዋችሁ ደውሉልን።